ተጎድታለች። ኮይዱ ኔ ብትሞት እንኳን ሬስ ማለምነውረ አባታይን ኮኖቶቴ እስኪ ያደረገችውን ነገር ዞር ብለች ተመልከች። ምንም ሐዘኔታ የሚባል ነገር እኮ ይላት እሱ ማልከነሽ ፈጣሪ ይቀጥታታል። አሁን እኮ እሷ መራመድ አችልም፣ መናገር አችልም፣ አባዬ ላይ ያደረገችውን እያንዳንዱን ቅጣት እየተቀበለች ነው። አሁን አባዬ ታደርገው እንደነበረው እሷን ማሰቃይ ነው። አረ ሄዱ ይህንን ማድረግ አንችልም። እንደዚህ የምናደርግ ከሆነ ከእሷ በምን ተሻለን? ከሰውም ሻል የለብን። ከሰው ማር ድራማ ትሁት ሀምሳ ሰባት ተለቀቀ። የትሁት ድራማ የትሁት መከራ እንግዲህ እንደቀጠለ ነው። የትሁት ፍቅረኛ ሊተዋቸው አልቻለም። እንግዲህ የቤት ድረስ መጥቶ ቢለሆና ወረቀት አስቀምጦ ሄዷል እና ካሌብ፣ ትሁት በድንጋጤ በተር ብታ ባለ ጊዜ ካሌብ ደርሶላታል። ካሌብ ምን ተፈጥሮ ነው ትሁት አላት። የተፈጠረውን ነገር አሳየችው እና እቤት ድረስ መግባት ከቻለ ክፍሌ መግባት ከቻለ እንግዲህ የሰው እየኮ ለቤቱ ለሁሉ ቅርብ ነው አለችው። እኛም እሱን መቅረብ አለብን አላት ካሌብ ማለት ነው። እና እዚህ ጋ እንግዲህ ካሌብና አባባ ምክር ይዘዋል ትሁት ሁሌ አንድ ቀን ደስተኛ ስትሆን አንድ ቀን ታለቅሳለች፣ እና የትሁት ድራማ ብዙ የሚያስተምር ብዙ ነገር ያለው በብዙ ውበት ውስጥ ያለ ነው እና እስቲ እስከ መጨረሻው ድረስ እንከታተለው። ሰውዬ ቤት ድረስ ከቀረበ ለእኛ ቅርብ ነው አለት። ካሌ ደግሞ ምናራት፣ ይሄን ሰውዬ እኛም መቅረብ አለብን። እንዲ እንዴት እሱ መቅረብ እንችላለን? እሱ እኮ ሰይጣን ነው አለችው ትሁት። ደግሞ እሱ ደግሞ ሰይጣን ቢሆንም እኛ እሱን እንትን ማለት አቅተንም መቅረብ አለብን ብሎ ካሌብ በጣም ተናዶ ስሜተኛ ሆኖ እንግዲህ ወቷል ማለት ነው። ጓደኛ ሆኜ ከአንቺ እንዳልሰማ ሆኜ ቀርበዋለሁ አለ ካሌብ ማለት ነው። ትሁት ደግሞ በጭራሽ አይሆንም ካሊ አለች። ቱት ወይም ቆራጣቱንም ወይም በቃ አላደለ የእሷ የዋየቀኝ ነው የምትሆነ አንዳንዴ ማለት ነው። መቁረጥ አትችልም በሁሉ ነገር እና ሁሉ ይፈሪ ናት። እና አንዴ ቆራጥ አላማ አንዳንዴ አይኖራትም እና ሁሉም ነገር ትፈራለች። ታወራውና ትፈራለች ማለት ነው ጓደኛ ቀርቤ እያንዳንድ የልብ መቱን አዳምጠዋለሁ። ከዛ ወዲህ ያደርግ የፈቀደውን ሁሉ ሊያደርግ ያሰበውን ሁሉ መረዳት ይችላለሁ ብሎ ካሌብ እንግዲህ በሞሉ ልቡ ኃላፊነቱ ወስደዋል ማለት ነው። ጓደኛ ሊሆን የተውትን ፍቅረኛ ተውት። ደግሞ በጣም ፈራሽ በጭራሽ ይሄ ነገር አይሆንም። እየሰለል ነው ከሆነ መሆኑን ካወቀ ይገለናል አለች። ሁሌ እሷ ደግሞ ወደ ሞት ነው በቃ ሞት የምትሞት ነው የሚያስላት አንድ ነገሮች ትፈራለች። ቆራጣቶንም ማለት ነው። ዲዚ ጋ ደግሞ ቲናና ትሁትና ኤዱ እንግዲህ ቺክ ናቸው አለች። እየተማከሩ ነው። ቲና እንግዲ ታማ ሆስፒታል ገብታለች። ኤዱ ትሁትን መታምናለች። ኤዱ ቲና በመታመና ኤዱ በጣም ተደስታለች። ትሁት ደግሞ ምን አለቻት? እኛ በእሷ ላይ ክፋት የምናደርግ በእሷ ላይ ሸር የምንመኝ ከሆነ እኛ እስከ እሷ ምን ተሻለና? አለቻት። ሄዱ ግን በቃ አላለ በጣም በቃ፣ ከዚህም በላይ ቅጣት እንዲደርስባት፣ ከዚህ በላይ እንድትታመም፣ ከዚህም በላይ እንትን አደጋ እንዲደርስባት ነው ቲናን የምትፈልገው ማለት ነው። ግን ትሁት እንደዛ አደለም ማለች። እውነት ነው ክፉለዋለለ መልካም ዋለለ ትሰል እንደሚለው ትሁትም እንደዛ ነው የሆነች፣ እንደትት ማለት ነው። እና ያን ሁሉ ግፍ በሸማ በአባባል ያን ሁሉ ነገር አድርጋ እሱ ነው ቅጣቷ፣ እሱ ነው እየቀጣት ያለው፣ እና እሱ ራሱ ይበቃታል አለቻት። እችኛ ደግሞ በጭራሽ በቃ ከዚህ በላይ ሆና ከዚህ በላይ ተጎታ ለመሄድ ነው የምትፈልገው ሄዱ ማለት ነው። ትሁት ግን ክፉን ክፋትን በክፋት እንደማይመለስ ክፉን በመልካም እንደሚመለስ እያሳየቻት ነው ማለት ነው። እንግዲህ አሁን ቲናታማ ሐኪም ቤት ናታለት አለት መሄድ አትሄድም መቆም አትችልም ማለት ነው። እና አሁን እንግዲህ ቲና ሁሌ ተንኮል እንዳሰበች ሁሌ በአባባሌ ራሱ ስንቴ ነው ሁለቴ ነው መድኃኒት ልሰጣቸው ያሰበችው ግን አልተሳካላትም። እና በአሁኑም ጊዜ እንዲ አይነት ክፉ ሰዎች አሉ። እና ለሰው ክፉ አስበው የራሳቸው ክፋት በእነሱ ላይ ተመልሶ ጽፎ ነው የሚመለስ እና በአሁን ዘመን ያለውን ነገሮች ክፋት ያሳያል። የቴና ክፋት ማለት ነው አይደል? አሳዘነች አለቻት። እኔ መቼም ቢሆን ለእሷ ልብ አልያዝንም አለች። ሄዱ ማለት ነው። ትሁት ግን እንደዚያ እንኳን በድላት ታዝናላታለች አለች። ገብቷቸን? በቃ ክፉ ለዋለልን ሰው መልካም መሆን አለብን። እና የትሁት ትትና እንደ ስሟ ነው ትሁት የተባለችውና ክፉ ለዋለባት እንኳን ክፉ መዋል አትፈልግም ሄዱ ግን ያን ሁሉ ነገር ስላየች በጣም ከዚህ በላይ ክፋት እንዲደርስባት ነው፣ አሁንም እየተመኘ ያለች። እችኛዋ ግን እየመከረቻት ነው ማለት ነው። ግን ከኤዱ በላይ ክፋትና ክፉ እንትን ያደረሰችባት ትሁት ላይና አባባ ላይ ነው። እሷ ግን አልተበከለቻትም ማለት ነው። እንግዲህ ካሌብ ቲናን ታኪም ቢ ከሆስፒታል አቅፎት እዟት መጣ። ቲና እንግዲህ መቆም ማትችል እንግዲህ አባባ ደግሞ ትሁት፣ ደከም ብሎኛል፣ ውሃ ጠጭኝ አላት። ትሁትማ ካሌብን ሳታፈቅሮ አይቀርም ውሃ እዛ መታ ማለት ነው። ለአባባ ውሃውን መስጠቱን ትታ ቆማ፣ እሱ ሲወጣ፣ እሱ ሲገባ ነው የምታየው ማለት ነው። ኧረ ትሁት ውሃውን እዚህ እኮ ቀረሻ። አባባ ደግሞ እና በቃ ረሳው ውሃውን እንዳዘች ቆማ እሷ የምታየው ማንነው ካሌብን ያው እንግዲህ እንትናን ሄዱን ካሌብ ደክሞ ከሆነ ይችላል ወደ መኝታ ቤት እዛ ትግባ አሉት። ቴናን አባባ ትሁት እንግዲህ ውሃውን እዛ መታ አቅፏት እዟ ሲሄድ በቃ አላለም። ዝም ብላ ነው ቆመ የቀረችው። እንዴ ትሁት የምንሆንሽ ነው ሆስ እንጂ አሉት አባባ። አባም ሄዱ። ትሁት እንዝብላታል ማለት ነው። ትሁት በቃ ይሆን የለችም ሄዳለች። ባሳ እንግዲህ ካሌብ ቲናን በማስታመሙ በጣም ይሆናል አይደል? ትሁትን በጣም ተበሳይታለች። ኤዱ ምናለች ቲና እንደዚህ በመታመሟ ካሌድ ሲያስታመማት ስለሚያስታመማት ፍቅራቸው እንደገና ይታደሳል አለ እና ለምንድን ነው ምን ሆነሽ ነው አንቺ በምን ምክንያት ነው እንደዚህ ልትሆኚ የቻልሽው? ብላ ጠይቀቻት ኤዱ ትሁትን ማለት ነው። አይ እኔ ምንም ደብቅሽ ነገር የለም ምንም አይደለም አለቻት። ከዚያው ካሌብ ተመስገንን የተውትን ፍቅረኛ ቀርቦታል። ጓደኛ መስሎ አብሮ እንግዲህ ሻይ ቡና እያለ ነው ማለት ነው። እና ጣ ተመስገን ሀሳብ ውስጥ እኮ ጭልጥ ብለሃል፣ እንዲህ ሀሳብ ውስጥ የከተተች ሴት ማን ትሆናል? እንግዲህ ያው እሱ በዘዴ አድርጎ ሊገባ ነው ማለት ነው። እሱ ቅድም እንግዲህ ከተውት ጋር ተማክሯል። ጓደኛ ሆኜ ቀርበዋለሁ ብሎ ተማክሯል። እሱ እንግዲህ ተመስገን ይሄን ነገር አያውቅም። የተውት ፍቅረኛ እንግዲህ እሱ ተጠግቶ እየጠየቀው ነው ማለት ነው። እንደዚህ እንትን ውስጥ ሀሳብህን እስተምጥል ድረስ የእንትን እንትን ያለችህ ሴት ማናት? ንገረኝ አለው። አይ ምን ያደርግልሃል? አይ ንገረኝ አሳውቀኝ። አይ ከፈለግክማ ማወቅ ከፈለግ እነግርሃለሁ። ማናት? አለው። ስሟ እንኳን ይቅርብህ ለጊዜው። የልጅነት ጓደኛዬ ብዙ ነገር የሆንኩባት ሚስቴ ናት አለው ማለት ነው። እሷ መተንፈስ እስከሚከብደኝ ድረስ ገብታለች ብሎ መልስ መለሰለት ማለት ነው። ታደላለች አለ። ያው ሲያስማማ ሲያግባባ ማለት ነው። በዚህ ጊዜ እኮ እንዲህ አይነት መዋደድ የለም አለ። እኔን ከምወዳት እጽፍ ተጽፍ ምጽፍ በላይ ትጠላኛለች አለ እና እንግዲህ ያው እሱ ጉዱን አላየም ሊያግባባ ነው። የሁሉ ጥያቄ እሱ መጨረሻውን ስላላየ እስቲ እስከ መጨረሻው ድረስ እንከታተለው። በጣም የሚገርም ነው ማለት ነው።

መለሰለት እና አስታወን ትወዳታለህ? አዎ እስከመጨረሻው ድረስ ከእሷ ውጪ በሕይወቴ ሴት እንዳትገባ እወዳታለሁ ብለው መለሰለት ማለት ነው። ልጅ ብትሆኑ እንዲህ የአይነት ዋጋ ምትከፍልላት አለው። ካሊብ አንቁ ናት፣ በሀገሩ ላይ ጨዋ ብላ ከሚጠራ ሴት አንደኛ የመጀመሪያው ቁጥር እሷ ናት አለው ማለት ነው። ሆነ ቤተሰቦች እንግዲህ እኔ ይመስላል ዲራማው ሁላችሁም ሼር ላይክ ያረጋችሁ አበረታቱ እስተመጨረሻው ድረስ ክፍል 58 ስለሚለቀ እንጠብቃለን የሚያስተምር ብዙ ነገር የምንማርበት ዲራማ ነውና ይሄ ከወደዳችሁት ቪዲዮን በላይት ጀምሮ በሌላ እስተምንገናኝ ድረስ ሰላም ለሀገራችን ሰላም ለህዝባችን ሀገራችን ኢትዮጵያ ሰላም ያደርግልን። ሁላችሁንም ከልብ ነው ማመሰግነው የምታበረታቱ ሼር የምታደርጉ ነበሮች በላይክ በሼር በኮመንት ቤተሰብ ያሉ ናችሁ። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰላሙኑልኝ። ሁሌ መልካም ቀን። ክፍል ሀምሳ ስምንት እስከምንገናኝ ድረስ ደህና ሰንብቱልኝ።